የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ አርባ ዘጠኝ ላይክ በማድረግ ጀምሩት። ያዕቆብም ልጆቹን ጠርቶ እንዲህ አለ፦ በኋለኛው ዘመን የሚያገኛችሁን እንዲነግራችሁ ተሰብሰቡ። እናንተ የያዕቆብ ልጆች ተሰብሰቡ፣ ስሙም፤ አባታችሁ እስራኤልንም አድምጡ። ሮቤል፣ አንተ በኩር ልጄና ኃይሌ፣ የጉብዝና የመጀመሪያ ነህ፤ የክብር አለቃ፣ የኃይል አለቃ እንደ ውሃ የምትዋልል ነህ አለቅነት ለአንተ ይሁን ወደ አባትህ መኝታ ወጥተሃልና አረከሰውም ወደ አልጋዬም ወጣህ ስምዖንና ሌዊ ወንድማማች ናቸው ሰይፎቻቸው የዓመፃ መሳሪያ ናቸው በምክራቸው ነፍሴ አትግባ ከጉባኤያቸውም ጋር ክብሬ አትተባበር በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸው በሬን አሰናክለዋልና ቁጣቸው እርጉም ይሁን ጽኑ ነበሩና፣ ኵርፍታቸውም ብርቱ ነበርና፣ በያዕቆብ እከፋፍላቸዋለሁ፣ በእስራኤልም እበታትናቸዋለሁ። ይሁዳ፣ ወንድሞችህ አንተን ያመሰግኑሃል፤ እጅህ በጠላቶችህ ደንደስ ላይ ነው፤ የአባትህ ልጆች በፊትህ ይሰግዳሉ። ይሁዳ የአንበሳ ደቦል ነው፤ ልጆ ልጄ ሆይ፣ ከአደንህ ወጣህ፤ እንደ አንበሳ አሸመቀ፣ እንደ ሴት አንበሳ አደባ፤ ያስነሣውስ ዘንድ ማን ይችላል? በትረ መንግሥት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል፣ ገዥ የሆነ እስኪመጣ ድረስ፤ የአሕዛብ መታዘዝ ለእርሱ ይሆናል። ውርንጫውን በወይን ግንድ ያስራል፣ የአህያይቱንም ግልገል በወይን አረግ፤ ልብሱንም በወይን ያጥባል፣ መጎናጸፊያውንም በወይን ደም። ዓይኑም ከወይን ይቀላል፤ ጥርሱም ከወተት ነጭ ይሆናል። ዛብሎን በባሕር ዳር ይቀመጣል፤ እርሱም ለመርከቦች ወደብ ይሆናል፤ ዳርቻውም እስከ ሲዶና ድረስ ነው። ይሳኮር አጥንተ ብርቱ አህያ ነው፣ በበጎች ጉረኖም መካከል ያርፋል። ዕረፍትም መልካም መሆኗን አየ፣ ምድሪቱም የለማች መሆኗን፤ ትከሻውም ለመሸከም ዝቅ አደረገ በሥራም ገበሬ ሆነ። ዳን በወገኑ ይፈርዳል፣ ከእስራኤል ነገድ እንደ አንዱ። ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገድ እንደ ቀንዳም እባብ፤ ፈረሱን ከሰኮናው ይነክሳል፣ ፈረሰኛው ወደ ኋላ ይወድቃል። እግዚአብሔር ሆይ፣ መድኃኒትህን እጠብቃለሁ። ጋድን ዘማቾች ይዘምቱበታል፤ እርሱ ግን ተከታትሎ ይዘምትባቸዋል። የአሴር እንጀራው ወፍራም ነው፣ ለነገሥታቱም ደስ የሚያሰኝ መብል ይሰጣል። ንፍታሌም የተፈታ ሚዳቋ ነው፤ መልካም ቃልን ይሰጣል። ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ፤ አረጎቹ በቅጥር ላይ ያድጋሉ። ቀስተኞች ያስቸገሩት፣ ነደፉትም፣ ተቃወሙትም፤ ነገር ግን ቀስቱ እንደ ጸና ቀረ፤ የእጆቹም ክንድ በያዕቆብ አምላክ እጅ በረታ፣ በዚያም በጠባቂው በእስራኤል ዓምድ፣ በአባትህ አምላክ እርሱም የሚረዳህ፣ ሁሉንም በሚችል አምላክ እርሱም የሚባርክህ፣ በሰማይ በረከት ከላይ በሚገኝ፣ በጥልቅም በረከት ከታች በሚሰራጭ፣ በጡትና በማኅፀን በረከት። የአባትህ በረከቶች ጽኑዓን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው፤ ዘላለማዊ ከሆኑ ከኮረፍቶችም በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነ ራስ አናት ላይ ብናያም ነጣቂ ተኩላ ነው። የበዘበዘውን በጠዋት ይበላል፣ የማረከውን በማታ ይካፈላል። እነዚህን ሁሉ አስራ ሁለቱ የእስራኤል ነገዶች ናቸው። አባታቸው የነገራቸው ይህ ነው፣ ባረካቸውም፤ እያንዳንዳቸው እንደ በረከታቸው ባረካቸው። እንዲህ ብሎ አዘዛቸው፣ እኔ ወደ ወገኖቼ ይሰበሰባለሁ፤ በኬጣያውያን በኤፍሮን እርሻ ላይ ባለች ዋሻ ከአባቶቼ ጋር ቅበሩኝ። እርሷም በከነአን ምድር በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጣያውያን ከኤፍሮን ከእርሻው ጋር የገዛት ባለድርብ ክፍል ዋሻ ናት። አብርሃም እና ሚስቱ ሳራ ከዚያ ተቀበሩ። ይስሐቅና ሚስቱ ርብቃም ከዚያ ተቀበሩ። ከዚያ እኔ ለያን ቀበረኋት። እርሻው እና በእርሷ ላይ ያለችው ዋሻ ከቄጤ ልጆች የተገዙ ናቸው። ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን ባልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ። የዛሬው ትረካ በዚህ ተጠናቋል። በቀጣይ ትረካ እስከምድገና ድረስ